የተከበሩ አቶ አማረ ሰጤ የአማራ ክልል ምክር ቤት ምክትል አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡራን ምክትል ርዕሰ መስተዳድሮች፣ ክቡራን የተከበራችሁ የአማራ ክልል መንግስት አመራሮች፣ የባህር ዳር ከተማ አስተዳደር አመራሮች የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የአማራ ክልል አርበኞች ማህበር አመራሮች፣ የተከበራችሁ የሀገር መከላከያ ሰራዊት፣ እንደዚሁም ደግሞ የፌዴራልና የክልላችን የፖሊስ ሰራዊት አባላት፣ የተከበራችሁ የክልላችን ነዋሪዎችና መላ ኢትዮጵያውያን፣ የተከበራችሁ የውቤቷ ባህር ዳር ከተማ ነዋሪዎች በአጠቃላይ በሁሉም የክልላችን የአስተዳደር እርከኖች ለታላቁ የሕዳሴ ግድብ ወይም ደግሞ በአሁኑ ሰዓት ንጋት ብለን የጠራነውን ግድባችንን መጠናቀቅን አስመልክቶ የደስታችን ተካፋይ ለሆናችሁ ሁሉ፣ ክቡራንና ክቡራት፣ ከሁሉም በማስቀደም በበርካታ ክፍለ ዘመናት የጸና ፍላጎታችንና የበርካታ ዓመታት የስራ ውጥናችን የሆነውን የታላቁን የኢትዮጵያ ሕዳሴ ግድብ ወይም በአዲሱ ስያሜው የንጋት የኤሌክትሪክ ማመንጫ ግድብ ከበርካታ ዓመታት ልፋትና ትጋት በኋላ ከኢትዮጵያንና ከኢትዮጵያውያን እጅግ ከፍ ባደረገ ሁኔታ ለምርቃት በመብቃታችን እንኳን ደሳለን፣ እንኳን ደሳላችሁ ለማለት እወዳለሁ። ክቡራንና ክቡራት ዛሬ ኢትዮጵያ ሀገራችን በአዲስ የልማት ምዕራፍ ላይ ትገኛለች። ኢትዮጵያ ከፈጣሪዋ በተቸ የተቸራትን አንጡራ የሀብቷን በራሷ ሀብት በራሷ ጉልበትና እውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ይህ አንጸባራቂ ስኬት እንደ ወትሮው ቀደምት አባቶቻችንን እንዳወረሱን የአድዋው ድል ሁሉ ለመላ ጥቁር ህዝቦች በተለይም ደግሞ በድህነት ለሚማቅቁ አፍሪካውያን ሀብታቸውን ተጠቅመው በዘመኑ የልማት አርበኝነት ያይበገሬነትና በራስ አቅም ይቻላል መንፈስ ተምሳሌት በመሆን በክብር ተጠናቋል። ጠላቶቻችን በኢትዮጵያ የኢኮኖሚ አቅመቢስነት የተዘባበቱ የዘረጉትን ያይሳካላቸውም ትርክት ጥሰንና በጣጥሰን ይሄው በጋራ አንድነት ቆመን ለቅኝ ገዢዎች ያልተንበረከክን ለዓለም ማህበረሰብ እንዳረጋገጥን ሁሉ ዛሬም በድጋሜ በልማት በፍጹም የአርበኝነት መንፈስ ልማት ይህን ግድብ አጠናቀን ለመላ አፍሪካውያን ምሳሌ ሆነን ተገኝተናል። ኢትዮጵያ እንደ አድዋ ድል ሁሉ የውስጥም ሆነ የውስጥ ጠላቶቿን በዓለም አደባባይ ሞግታ በመጨረሻም የራሷን አንጥሮ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታና እገዛ በየጊዜው የገጠማትን ውስጣዊ ችግር ተቋቁማ የሕዝቦቿን አንድነትና ያይገበ ያይበገሬነት ልምምድ እንደ እንደሁነኛ አቅም ተጠቅማ ከታላቁ የአድዋ ድል በኋላ ይሄው ግድቧን አጠናቃ በአለም አደባባይ የተጎናጸፈችው ሁለተኛው ምስለ አድዋ ሆኖ ለዓለም አስረክባ ትገኛለች። ታላቋ የሕዳሴ ግድብ ቀደም ሲል እንደ ገለጽኩት እንደ አድዋው ድል ሁሉ ኢትዮጵያውያን ለኢትዮጵያውያን ለሀገራዊ ክብራቸው ክብራቸውና ለብሔራዊ ጥቅማቸው ሲሉ አመላቸውን በጉያቸው ልዩነታቸውን በጓዳቸው አድርገው ይልቁንም ገንዘባቸውን እውቀታቸውን፣ ጉልበታቸውና ጊዜያቸውን ሰውተው የገነቡትና የሕዝባችንን አንድነት የተረጋገጠበት በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊትም የኢትዮጵያን ተስፋ የተገለጠበትና የዘመኑ ሕያው መገለጫችን ሆኖ ተጠናቋል። ከሁሉም በላይ ደግሞ ህዳሴ ግድብ የህዳሴ ግድብ መጠናቀቅ ሉዓላዊ ሀገራትና ህዝቦች ሁሉ በሉዓላዊ ግዛታቸው ውስጥ የማንንም ሌላ ሁለተኛና ሶስተኛ አገርና ህዝብ መብትና ጥቅም ሳይነኩ በነጻነት የመወሰን መብታቸውን የማረጋገጥ ባዕዳኑ የጫኑባቸውን ቀንበር ቀንበርና እግር ኮርች የሚያስራቸውን እግረ ሙቅ ባለመታሰር ጽናትና ጥበብን ጀግንነትና አርበኝነትን በድጋሜ እያረጋገጡ ባባ አባባይ ወንዝ ባባይ ውሃ ድርሻ ባለቤትና ተጠቃሚነት ሀገራችን ኢትዮጵያ ባይተዋድ አድርጓት የነበረውን የተፋሰሱ አገራት እና የቅኝ ገዢዎቻቸውን መሰሪ የስምምነቱ ል እስከ መዘዙና መርዛቸው መርዙ የፈወሰ የራሳችንን ሀብት የመጠቀም የሌላውንም ሀገር ሕዝብ ያለመ ጉዳት ዓለም አቀፍ የግንኙነታችንን የግንኙነት መርሃችንን በተግባር ለዓለም ሕዝብ አደባባይ ውን ያደረግንበት ፍትህ የማግኘት መብታችን እስከ ወዳኛው በተግባር እልባት ያገኘበት ምዕራፍም ሆኖ ተጠነቋል። ክቡራንና ክቡራት፣ የህዳሴ ግድባችን በእንዲህ አይነት ሁኔታ መጠናቀቁ ዘርፉ ብዙ ጥቅሞችን ለሀገራችን ኢትዮጵያ እንደሚያስገኝ ወይም እንዳስገኘ የታመነ ጉዳይ ነው። ሁላችሁም እንደምታቁት የህዳሴ ግድብ ከ74 ቢሊዮን ሜትር ኩብ በላይ ውሃ ያለው ከ5200 በላይ ሜጋዋት የሚያመነጭ ከ270 በላይ ኪሎ ሜትር የሚረዝም ከ1800 በላይ ሜትር ኪሎ ሜትር ካሬ ኪሎ ሜትር ስፋት ያለው በምናልባትም በአፍሪካ ትልቁ የኤሌክትሪክ ማመንጫ ኃይል ነው። ይህም በመሆኑ በመጀመሪያ ደረጃ የሀገራችን የመብራት ኃይል ወይም ኮረንቲ ተጠቃሚ የሚሆነውና በየገጠሩ በማገዶ በጭስ የሚሰቃየውን የህብረተሰብ ክፍል የኑሮና የጤና ሁኔታ በእጅጉ የሚያሻሽል በኤሌክትሪክ ጥረት ምክንያት እየተሰጓጎለ የሚገኘውን የኢኮኖሚ ልማት በተለይም ደግሞ የኢንዱስትሪና የአገልግሎት ዘርፍ ከማህበራዊ ልማት ዘርፍም በጤና በጤናና በትምህርት ዘርፍን በእጅጉ የሚያሻሽል ነው። በሶስተኛ ደረጃ የህዳሴ ግድብ አፍሪካውያንን በተለይ ጎረቤቶቻችንን በኤሌክት መሰረተ ልማት የሚያስተሳስር ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማች የነበረ ቢሆንም ይህን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይህን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እናነቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያን በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠነቋል። በግድቡ ምክንያትም በተመሳሳይ ቀደም ሲል በአካባቢ ያልነበሩ የመልማት ጸጋዎች በተለይም የቱሪስት መዳረሻ ቦታዎች ቦታዎችና ሌሎች ከብዝሃ ህይወት ጋር የተያያዙ የልማት ትሩፋቶች በከፍተኛ ደረጃ የበቀሉበት ያጎነቆሉበት ሁኔታ ተፈጥሯል። በአጠቃላይ የኢትዮጵያ ታላቁ የህዳሴ ግድብ የኢትዮጵያን ቅቡልነት ያሻሻለ የልማት ተጠቃሚነቱን የሚያሳልጥና አዳዲስ የመልማት ጸጋዎችን ያስገኘ በትልቁ ከፈጣሪ የተሰጠን የህዝባችን በህዝባችን አበርክቶ የተረጋገጠበት የመንግስት በመንግስታችን የተገኘ ትጋት የተገኘ ገጸ በረከት ነው ብሎ መግለጽ ይቻላል። ክቡራንና ክቡራት ከትላቁ የህዳሴ ግድብ መጠናቀቅ በኋላ ደግሞ በለቱ ኢትዮጵያን ከፍ የሚያደርጉ እና የህዳሴ ግድብ ቱርፋት የሆኑ ለህዝባችን ትልቅ ብስራት ይዞ መጥቷል። በኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሰባት ትልልቅ ሜጋ ፕሮጀክቶች በዕለቱ ለህዝባችን ተበስረዋል። በተለይም ደግሞ እንደ አማራ ክልል የህዳሴ ግድቡ ለዘመናት ስንፋለም እንደነበረበት ሁሉ በሀገራችን የተፈጥሮ አጋዝ የማውጣት የአምሳና የ60 ዓመት ውጥናችን እውን የሚሆንበት ዘመን ሲበሰር ኢትዮጵያችን በነዳጅ በውርጭ ምንዛሬ እና ባቅርቦት የሚገጥማትን ችግር በትልቁ የሚያቃለልና ከዚህም በተጨማሪም ያርሶ አደርና የግብርና ዘርፉ ተዋንያን የዘመናት ጥያቄ የሆነውን የማዳበሪያ ፋብሪካ መጀመርን አስበልክቶ ለኢትዮጵያ ህዝብ ሲገለጽ እንደ አማራ ክልል ህዝብ ለኛ በጣም ትልቅ ዋጋ ያለውና እውነትም የኢትዮጵያ የከፍታ ዘመን እየተረጋገጠ መሆኑን ያዳመጥንበት የሰማንበት ተግባራዊ እንቅስቃሴ የመጀመሩንም የተገነዘብንበት እለት ነው። ክቡራንና ክቡራት ኢትዮጵያ ሀገራችን እስካሁን ያካባታቸው ያከበተችውን ተቋሚ አቅም በመጠቀም የተፈጥሮ ጸጋዋን በማልማት እድገቷን ለማረጋገጥና የሕዝቦቿን የኑሮ ደረጃ ለማሻሻል እየተጋችን እንደምትገኝ ሁላችንም የምናውቀው ሀቅ ነው። ሆኖም ግን የቀደመ ታሪካችንንና አሁናዊ ሁኔታችን እንደሚያሳየን በየዘመናቱ የሚያጋጥመን የግጭት አዙሪት ህዝባችንን እየበላ አገራችንንም እያዳከመ ይገኛል። ይህ በታሪካችን የምናውቀው አሁንም በገሃዱ ዓለም የምንመለከተው ሀቅ ነው። ይህ የግጭት አዙሪት መነሻው የሐሳብ እና የጥቅም ልዩነትን በሰለጠነ መንገድ በውይይትና በድርድር የመፍታት የዲሞክራሲያዊ ባህል ጉድለት የወለደው እንደሆነ እንገነዘባለን በመሆኑም ይህ አዙሪት ሰብአዊ ሀብትን የበላ ቁሳዊ ውድመትን ያስከተለ አንጡራ ሀብትን ያወደመ መልካም የሚባሉ ኢትዮጵያዊና የአማራ ክልል እሴቶችን የበከለ ና አጠቃላይ የህዝባችንን ማህበራዊ መስተጋብር እያናጋ ያለ ችግር ነው። ስለሆነም ሀገራችን እልቆ መሳፍርት የሌለው የደለበ ጸጋ ያላት ጥረን ግረን ሰርተን የምንበልጽግባት ሀገር የመሆኗን ያህል በየጊዜው እንደ ቁልቋል የሚያደማት በተደጋጋሚ የሚከሰት የግጭት አዙሪት አሁንም ችግር ውስጥ እያስገባት ይገኛል። በመሆኑም እዚህ የምንገኝ በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች፣ እህት ወንድሞች፣ እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን አገራችንን የቀደምት የስልጣኔ ባለቤት የሀገራችን የቀደም ስልጣኔ ባለቤት እንደመሆኑ አመጠን ታሪካችንና ህዝባችንን የታሪካችንና የህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ስለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪ ለማቅረብ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። በጣም አመሰግናለሁ። በሰላም ሁኑልኝ።